ሬድ ሬድሲ ለታሪካዊ ጠላቶቻችን ቅርብ ነው። ከሬድሲ የትኛውንም የኢትዮጵያ ነጥብ ጣቢያ ማጥቃት የሚቻልበት ሁኔታ አለ። ሬድ ዞን ነው። አገር ሁልጊዜ አደጋ ላይ ነው ያለችው። ባህርህን ልትቆጣጠር የምትችለው ባህር ላይ እኛ እዛያለን እኛ እዛያለን ኢትዮጵያ ላይ ያለ ሬዳር ኤስፒስ 12 ኤስፒስ 6 የሚባል ሬዳር አለ። እነዚህ ሬዳሮች የመን ኤደን ላይ አውሮፕላን ሲነሳ፣ ሲንቀሳቀስ፣ ሲንደረድር ያሳዩ ነበር። ይሄ ማለት እንግዲህ ገና ከመነሻው የኤደንን ከኤደን የሚነሳውን ጦር እንትን ትለዋለህ ማለት ነው። እንደዛ አድርግ እንትን ካላልክ ሪታሊየት ለማድረግም ባህር ላይ መሆን አለብህ። እና ብዙ አደጋ ነው የተደቀነብን። ይህን አደጋ ለመቀልበስ ደግሞ አሁንም ቢሆን ብዙ ጥረቶችን ያስፈልግ። መንግስት ከፍተኛ ጥረት ማድረግ አለበት። አሰብን መውሰድ አለበት። እንዴት እንውሰድ? የደርግነትን መከተል የለብንም። ድፍረት ሊኖረን ይገባል። ማድረግ ያለብን ብዙ ነገሮች አሉ። በዓለም አቀፍ መድረኮች የምናደርጋቸው ነገር ሊኖሩ ይችላሉ። በራሳችን ድፍረት ልናደርጋቸው የሚችላቸው ነገሮች ይኖራሉ። ስለዚህ የሰራ ነው፣ ወደብ ነው፣ የአለማ ነው፣ መሬት ነው፣ የአለማ ነው፣ ወደብ ነው። ታሪካዊ አመጣጡም ራሱ በመሰረቱ እንተና አሰብ የኤርትራ አልነበረች። እዛ እያለን አምስት ፐርሰንት ኤርትራዊ የኤርትራ ዜጋ አሰብ ውስጥ አልነበረም። አምስት ፐርሰንት ብትቆጥራቸው፣ እስከ ቤይሉል ድረስ ማነው፣ እስከ ጢዮ ድረስ ያለው በሙሉ በአውራጃዎች ያለው አፋር ነው። አፋር ደግሞ ማን ነው? አፋር ከጅቡቲ ድረስ ከጅቡቲ እስከ ራስ ፋጡማ ድረስ የተዘረጋ የአፋሮች ነው። አፋር የአንድ አባት ልጆች ናቸው። ስለዚህ አፋር አንድ ነው። በአፋር በኩል የሚሰራ ስራ ሊኖር ይችላል። አፋሮች አሁን አንድ ናቸው። ለኢትዮጵያዊነት ደግሞ ከኔ ከኔ የተለየ የኢትዮጵያነት ስሜት ያላቸው ሰዎች ናቸው።